የእኔ እናት ደቅማታል ማለት ነው። ደግሞ እንዴት ነው የተኛቸው? አሁን ብነካት ደግሞ ትነቃለች። የእኔ ቆንጆ በጣም ነው የምወደው። እኔም በጣም ነው የምወደው ኪራይዬ። ባልታሰበና በአጋጣሚ መልኩ ወደ ኪራ ህይወት የገባችው ሴት ዛሬም ቤቱን አንቃ አለቅም ብላለች። በዚህም ኪራ ትልቅ ስጋት እና ውጥረት ላይ ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትትረፍ ይበለላችሁ። ያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይህም በጽናት ድራማ በክፍል ሰማንያ አንድ። ኪራና ጽናት በሞቀ ቤታቸው በደመቀ ፍቅራቸው መሃል ገብታ አሁን ላይ የምትበጠብጣቸው ሴትም አሁን ላይ ኪራንና ቅዱስንም እያነጋገረቻቸውና እንዲሁም ጽናትንና ኪራንም እያራረቀቻቸውም ትመስላለች። በዚህም ጽናትን ለማናደድ የተላከችም ትመስላለች። የማይደረግ ነገርም እያደረገች ከመስመርም አልፋ ጭስም እያጨሰች ነው። በዚህም ጽናት በጣም እየተናደደች ነው። ለምንድን ነው ከሴት የማይጠበቅ ነገር ስታደርጊ ዝም ብዬ አላይሽም ብትላትም እንኳን አንቺ ምን አገባሽ፣ እኔ የምፈልገውን ላድርግ እንጂ በማለት ነው በአራደኛ ቋንቋ ጽናትን እያናደደቻትና እያበሸቀቻት ትገኛለች። ጽናትም ምን ተፈጥሮ ነው ምን ተከስቶ ነው እያለች አሁንም ሀሳቧንም እያሰበች ነው። በዚህም ኪራ አሁንም እንደ በፊቱ አልሆነልኝም ምን ሆኖ ይሆን ምን ገጥሞት ይሆን እያለች ለጓደኞቿም እያማከረች ነው። እምሩና ሰናይትም አሁንም ልጅቷን የማያውቋት ቢሆኑም ምን አይነት ልጅ ናት፣ እንዴት መጣች፣ በምን ሁኔታ፣ ነገር ግን አንቺ ተረጋጊ እያሉ ጽናትን እያበረቷትና እያጽናናት ነው። ነገር ግን ጽናትም አሁንም ስጋት ላይ ናት። በሌላ በኩል ደግሞ ቅዱስና ኪራም ተያይዘዋል። ለምንድን ነው በዛን ሰዓት የጠራኸኝ? እንዲሁም ደግሞ ሰክሬም ሳለ ጥለኝ የሄድከው ለምንድን ነው እያለ እየወቀሰ ነው። በዚህም ቅዱስ እኔ እኮ የዛኔ መኪና ለማምጣት ብሄድም ከቦታው አላገኘዋችሁም። በዛ ላይ ሁለት ሰካራም እንዴት አድርጌ ይዤልሄድ በማለትም ሲመልስለት አሁንም ኪራ እንደተጸጸተና እንዲሁም ለጽናት በጣም ብዙ ነገር ታማኝነቱንም እንዳያጎደለም ይናገራል። እኔ እኮ ለጽናት ብዙ ነገር ጎድቻታለሁ፣ ሰባብሬያታለሁ እያለም እየተጸጸተ ነው። እናም በዚህም ቅዱስ ተረጋግተህ እውነታውን ብትናገር ይሻላል እንጂ ሲለውም፣ ኬራም ቢሆን አንተ እንደዚያ አትበለኝ፣ ሰዎችን እንዴት ማጣት እንደሚከብድ አንተ አታውቅም ሲለውም፣ ቅዱስም ቤተሰቦችን ስላጣም ስሜታዊ ሆኖ የራሱ ጉዳይ ነው፣ እኔ መሄድ ይኖርብኛል በማለትም ተናዶ ይሄዳል። ቅዱስ በበኩሉ በጣም ቤተሰቦችን ያጣና እንዲሁም ብቸኛም ስለሆነ ስለ ሰው አታውራ አንተ ስለ ራስ ችግር ብቻ ነው እንጂ ሁሌም እንደዚህ ትለኛለህ በማለትም ተናዶ ጥሎት ሄዷል። በሌላ በኩል ሰናይትና እምሩም አሁንም ስለዚች ልጅ ሁኔታና እንዲሁም እንዴትና በምን ሁኔታ እንደመጣችም ማጣራትና ማጤን ይኖርብናል እያሉ ነው። እና ግን ከዛ በፊት ኬራን አልጠየቅሽም ወይ በማለት ጽናትን ይጠይቋታል። ጽናትም ኬራ እንደ በፊት እኮ አይደለም ከቀልቡ ሲሆን ነው ነገሩ፣ በጣም ዝብርቅርቅ ያለበት ይመስላል ሁሌም ሲጨቃጨቁና ሲነታረቁ ነው የማያቸው። እናም ከዚህ ላይ እንዴት ብዬ ልጠይቀው በማለትም ትናገራለች። በዚህ መሀል ታዲያ ጽናት ኪራይ ይደውልላታል። እንዲሁም ከቤት እኔ ወጥቻለሁ ልጅቷ ብቻ ናት ወደ ቤት መሄድ ይኖርብሻል ይላታል። በዚህም እንደዚህ ብሎም ስለ ደወለ ጥያቄ ፈጥሮባቸዋል። እሱም አያምናትም ማለት ነው፣ ከቤት ያስቀመጣት የማያምናትን ልጅ ነው በማለት ወደ ቤት ይሄዳሉ። ታዳ ይቺ ልጅም ከኩሽና ሁና ታስባለች። ምንድን ነው ይህን ቤት ጥለውት የሄዱት? ቤት እኮ ሊበላይ ነው። አንድ ሰራተኛም ሆነ ጥበቃ የለም እንዴ? እያለችም ከራሷ ጋር ተዋራለች። ታዳ ጠራጠራውንም እየተመለከተች እንዴ ካልሆነ ዘርፍ ያቸው ልውጣ እንዴ? በማለትም ስተዋራም፣ አይ እንደዛ እንኳን አይሆንም። አሁን ላይ ነፍሴን መውጣት ነው የሚሻለኝ ገንዘብ ከሆነ ቀስ ብሎ ይመጣል፣ በማለትም አሁንም ጣራ ጣራውን ሁሉንም እየተመለከተችም፣ ለነገሩ ምን የሚነሳ ቃላቸውና ሁሉም የተገጣጠመ ነው እያለች አሁንም ታወራለች። ታዲያ ወደ ራሷም ስትመለስ የለበሰችውም ልብስ ቅያሬም ስለሌለው ምን ላድርግ? አሁንስ ይህ ልብስ አስጠላኝ። እንደውም እኮ ወደ ቁም ሳጥናቸው ሂጅም ልብስ አውጥቼ መልበስ ይኖርብኛል። ምን ያመጣሉ፣ ቢደርሱስ በማለት በኮንፊደንስ የጽናትን ሽቲ ትለብሳለች። በሌላ በኩል ደግሞ ኪራ ለናሆም ደውሎ ከቤታችሁ ለመተኛት ፈልጌ ነው ማረፍ ስለምፈልግ እናም ቁልፍ አቀብለይ በማለት ይነግረዋል። በሌላ በኩል ደግሞ ኪራ በደወልላት መሰረትም ጽናት እምሩንና ሰናይትንም ይዛቸው ወደ ቤት በምትሄድበት ሰዓትም ሼቴውን ለብሳ እንዲሁም ቁም ሳጥኑንም ገለባብጣው ነበር ያገኘቻት ሴቷንም ምን አይነት አይን አውጣ ናት ምን አይነት ደፋር ናት እያሉም እየሳቁና እየተሰለቁባት ነው። በዚህ መሀል ታዲያ አሁንም እሷም እንዴት ናችሁ በማለትም ወደ ኩሽና ካሉበት ከሚጨዋወቱበት ትደርሳለች። በዚህ መሀል ሰናይት ምን ነበር እናንተ የእንኳን ደህና መጣችሁ ተቃራኒ በማለት ልጅቷን ትለክፋታለች። ምን እያሽ ነው አንቺ ስትላትም ልጆቹን እኮ መዝገበ ቃላት እያስተማርኳቸው በማለትም ልጅቷን እያፌዘችባትና እያናደደቻት ነው። አንቺ ሴት ምን አድርጌሽ ነው ግን አትፋችኝም እንዴ በማለት ይልቁንስ አሁን የሱስ የሰዓት እያለፈብኝ ነው የጀበና ቡናም እፈልጋለሁ በማለትም ቦታ እንድጠቆማቸውም ትናገራለች። ጽናትም ጠቆመቻት እናም ሁኔታዋንም እያዩ ይስቁና ይሳለቁባትም ነበር። እሷም ተናዳ እኔ ብፈልግ ይሻለኛል በማለት ጥላቸው ትሄዳለች። በሌላ በኩል ኪራና ናሆም ከበፊታቸው ተገናኝተውም እየዋሩም ሳለ ኪራ ግን ፈዘዝ ስላለም ምን ሆነ ነው የፈዘዝገው የተከዝገው ሲለውም ይውልህ ቅዱስ መጠጥ ቤት ሆኖ ከሰው ጋር እንደተጣላ ተደወለልኝ ከዛም ስካር ላይ ነበርኩኝ ብዙ ነገር የተፈጠረውን ነገር ብነግርህ በማለት አሁንም ለናሆም ለመናገር ዝግጁም ሆኖ ሳለ አሁን አንተ ተጣልተህ እኮ ባልሆነ በማለትም ይነግረዋል። ያኔ እንደዛ ቢሆንልኝማ በምን እድሌ ምን አለበት እንደዚህ ከማደርግ አንተ እንዳርገው ቢሆንልይ በማለት በጸጸትም ሲገረፍ እንመለከተዋለን። ታዲያ ናሆምም አሁንም ከዚህ የበለጠ ምን አለ በማለት እንዲነግረውም ሲጠይቀውም ኬራን በጽናት ላይ ችት እንዳደረገባትም ይናገራል። በዚህ ግን ናሆን በጣም ተናዷል። ምን እያልክ ነው አንተ አሁንስ? ንዴት እንድበርድልኝ አንዴ በቦክስ ባልኩህ ነበር እንደዚህ የምትለው ሁልጊዜ፣ በማለትም ኬራን እየወቀሰው ነው እንዲሁም ምን አይነት የማተራባ ነህ በማለት በስሜታዊ ይናገረዋል። ኬራም አዎ ይገባኛል፣ አሁንስ ባልካይ ኑሮ በማለት ሁሉንም ነገር ይነግረዋል። በዚህ መሀል ግን አሁንም የባሰ አለ በማለትም ሲነግረውም ናሆሜን በጣም ተናዶ ከዚህ በላይ ምን አለና ምን የባሰ አለ በማለት ሲጠይቀውም ኬራም ልጅቱ ከቤት እንዳለችና እንደምትቆይም ሲነግረውም ናሆሜም አሁንም በጣም ተናደደበት። ለምንድ ነው ግን ጽናትን በመጠጥ የምትረሳት እያለም በጣም ታሳፍራለህ እያለም እየወቀሰው ነው። በሌላ በኩል ደግሞ ነገረኛዋና ከቤት ገብታ አልወጣም ያለችው ሴትም አሁንም ከኪራ ክፍል ነው የምተኛ በማለትም ጽናትን እያስጨነቀቻትና እያናደደቻት ነው ለምንድን ነው ከዚህ የምትተኘው? ከኬብሮም ክፍል መተኛት ይኖርብሻል። በማለትም እሷም ኬብሮም ማን ነው በማለት ትመልስላታለች። ይልቁንስ ከዚህ ነው መተኛ፣ ማታ ከሆነ አላስቸግራችሁም በማለትም ታፌዝባታለች። ታዲያ አሁንም የጽናትን ምክር አልሰማም ያለችው ነገረኛዋ ሴትም ምን ታመጫለች በማለትም ከኪራ አልጋ ላይ ተኝታለች። በዚህ መሃል ኬራም ይመጣል። እናም የጽናትን ሽቲም ስለለበሰች ጽናት ስለመሰለችው ወይኔ ደግሞ እንዴት ነው የተኛችው? ደክሞታል ማለት ነው። የኔ ቆንጆ እወድሻለሁ በማለትም ፍቅሩንም እየገለጸላት ሳለም ሁሉንም ትሰማው ስለነበር እኔም እወድሃለሁ በማለትም ትነሳለች። በዚህ መሀል ኬራ በጣም ደንግጧል። አንቺ ምን ትሰሪያለሽ ሲልም ሁሉንም ነገር ደግሞ ከበር ላይም ሆና ጽናት ስትሰማ ስለነበር፣ ከዛም በሩን ከፍታም ስገባ ከአንድ ላይ ነበር ምንድን ነው የሰማሁት በማለት ከኪራ ላይም ትናደድበታለች። ኪራም እንዳሰብሽው አይደለም ልብሱ እኮ አይቼ ነው ልብስሽ የአንቺ መስሎኝ ነው በማለትም ሲናገርም፣ አሁንም ነገረኛዋ ሴትም እንደዚህ ነው ሚስትን የምታጽናናትና ትሬት የምታደርጋት በማለትም ኪራን ታናድደዋለች። ጽናት አኩርፋ ስለሄደችበት ኪራ የሚይዘው የሚጨብጠውም ጠፍቶበታል። ታዲያ ከነገረኛውም ሴት አንቺ ቆይ እመጣልሻለሁ፣ እመለስልሻለሁ በማለትም ዝቶባት ወደ ጽናት ይሄዳል። ጽናትም በጣም ከፍቷትም ስለነበር ይሁልሽ ጽናትዬ እዬ እንዳሰብሽውና እንደተመለከሽውም አይደለም እኔ እኮ ልብስሽን ለብሳ ስላየዋትና አንቺ ስለመሰልሽ ነው በማለትም ያዝናናታል። ጽናትም የሌላ ሰው ሆነህ ማየት ለእኔ በጣም ከባድ ነው፣ እናም ደግሞ በጣም ነው የምወድህ እንደ በፊቱ ሆንልኝ እንጂ በማለት አሁንም ይቅርታ ታደርግልታለች። በዚህ መሀል ግን ፍቅራቸውን እየተገላለጹም ሳለ ኬራም ይጠይቃታል ምንም ቢፈጠር አትቀየሪብኝም አይደል? በማለት አሁንም በስተኋላ ያለውን ስህተትም ስትሰማ ትቀየምብኛለች፣ በማለትም ይህን ሁሉ እያሰበና እየተከዘ ነበር። እሷም ደግሞ እኔ አልቀየርብም አንተ ብቻ እንደ በፊቱ ኪራ ሁንልኝ በማለት ፍቅራቸውንም እየተገላለጹ ነው። በሌላ በኩል ይቺው ነገረኛዋ ሴትም ከመስመር ያለፈ ድርጊትን እያደረገች ነው። ሳሎን ላይ ሆናም ሲጋራ እያጨሰች ነው። እንዲሁም ጫትም እየቃመች ነው። በዚህ ባየችው ነገር የተደናገጠችው ጽናትም ምን እያደረግሽ ነው አንቺ አንቺ እኮ ሴት ነሽ ምንድን ነው ስትላትም እሷም ደግሞ በጾታ እኩልነት አምናለሁ ለምንድን ነው ይልቁንስ አትረብሽኝ ኪራ ከሆነ ሁሉን ነገር ያውቃል እናም ምንም ችግር የለ ትላታለች ጽናትም ይህን ነገር አንሺው ኪራ መጥቶ ከመጣላታችሁ በፊት እናም ለምንድን ነው እንደዚህም የምታደርጊ በማለትም እንድታቆም ብትጠይቃትም ነገር ግን እሷ ጄሮ ዳባ ልበስ በማለትም ጭሷንም ቀጠላበታለች። ኬራ ከመጣ አያተርፍሽም ስትላትም፣ ኬራ የራሱ ጉዳይ ገደል መግባት ይችላል በማለት ያልሆነ ቃልም ስትናገራት፣ ጽናትም በጣም ተናዳለች። ምን ማለትሽ ነው? ኬራ ነው አይደል እንደዚህ የምትይ በማለትም ጥላት ትወጣለች። ታዲያ ኩሽናም ሆና እየተከዘችና እንዲሁም እያሰበች ባለችበት ሰዓትም ሰናይ ትመጣለች። ምን ሆነች ነው ባክሽ የምትቆዝሜው? ስትላትም ይች ልጅ እኮ አናደደችኝ። ደግሞ እኮ ይባስ ብላ ሳሎን ላይ ሆና እያጨሰች ነው በማለትም ስለ ሁኔታው ስትነግራትም ሰናይት ታዲያ ውጭ አትያትም በማለት ትነግራታለች። እሷ ኮ የምትሰማ አይደለችም እምቢ አለችኝ በማለት ስትመልስላትም ሰናይትም እንዴት አድርጌ እንደማስወጣት አሳይሻለሁ በማለት ወደ ልጅቷም ሄዳ ነበር። እናም የዛሬው ቪዲዮ ያቆመው ከዚህ ላይ ነበረ። ስለተከታተላችሁኝና አብራችሁን ስለቆያችሁ ከልብ አመሰግናለሁ በማለት ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቶኝ መልካም ጊዜ።